አባባ ያልተጠበቀና አስደንጋጭ ነገር አደረገ። የትሁት ፍቅረኛና ቲናናን ጠልጥሎ እስር ቤት ወረወራቸው። እስር ቤትም ደግሞ የሰሩት ወንጀል ከባድና አደገኛ ስለነበረ የዘላለም ቅጣታቸውን እንዳገኙ ተፈረደባቸው። የትሁቴ ፍቅረኛ አባባን ፍጥጥ ብሎ ያየ። አሁን ከዚህ ቦታ ላይ ስወጣ ምን እንደማደርግ ታቂ ሆን እያለ መመጻደቅ ጀመረ። አባባም ደግሞ ስማ የመጨረሻ ማስጠንቀቂያ ልስጥህ፣ ቲና እንኳ ብዙ ነገሮችን ተፈታትናኝና ብዙ ነገሮችን አድርጋብኝ ይሄን ያክል የከፋ ነገር እስካሁን አድርጌባት አላቅም። አሁን ግን ለአንዴና ለመጨረሻ ጊዜ ወሰንኩኝ እናንተ ጋር ወጣት አህያ ይመስል ስራገጥና ስም ማጎት መኖር የንለብኝም ብሎ ለፖሊሶቹና ለፍርድ ቤት ከተናገረው በኋላ ፍርድ ቤቱ ደግሞ የሰሩት ወንጀል እጅግ በጣም አደገኛ ስለሆነ የዘላለም ዘብጥያ ተወረወሩ። ትሁት ያስለቀሳትና ያስገረማት ነገር ይሄ ሰውዬ ከእስር ቤት ሲወጣ ምን አይነት ጉድ ይዞብኝ ይመጣ ይሆኖ የሚለው ነው። እያንቀጠቀጣትና ሀሳብ እየጨመረባት ያለው ማለት ነው። አባባ እንግዲህ ለአንዴና ለመጨረሻ ጊዜ በተናገረው መሰረት እነሱ የእጃቸውን እንዲያገኙና እንዲሰቃዩ ወስኖባቸዋል። የትሁቴ ፍቅረኛ ከካሌብ ጋር ተነጋግሮ ስልኩን አሰርቆ እኔ የአንድ የትዳር ዳር ነበር የነበርና እሱን ለመፍታት ወደዚህ አካባቢ ስመጣ እንደ አጋጣሚ ሳይህ ደግሞ አንተ ስልክ እያወራህ ነበር። ስልክህን ዘርፎ ሲውድ ሲወስድ በዛ በመታጠፊያው ብዬ ስልክህን ቀምቼ ይዥልህ መጣሁ ብሎ ለካሌብ ሲለው ካሌብን በጣም ውነት መስሎት እዊ በጣም ነው ማመሰግነው፣ ትልቅ ነገር ነው ያደረክልኝ። እኔ ኮ እንደ ኃይለኛ ሬዥ የነበረና በመካከል ከየት መጣ ብዬ ላስ ሲያደርገ ደንግ አለሁ ብሎ አለው። አይ አይ፣ አንዳንዴ ነቃ ማለት ጥሩ ነው። ራስህንም ጠብቅ። በዚህ ልክ ደግሞ እንትን አትበል፣ ምክንያቱም ጠንካራ ሁነህ ነገሮችን ማለፍ አለብህ ብሎ ነገረው። ከዛ ካሌ ቡነት መስሎት ስልኩን ሰጠውና፣ በቃ አንተ የአስክላት ኬዝ ከኔ ጋር ይመሳሰላል። አንተ ደግሞ እውነተኛ የህግ አማካሪ ከሆንክ ለምን የኔንስ ችግሮች አብረን አናያቸውም? ብሎ ሲለው፣ ችግር የለውም፣ ደስ ይለኛል። ለሁሉም ነገር መፍትሄ ይኖራል፣ አታስብ። ብቻ የሆነ ቦታ ተገናኝተን ሁሉንም ነገር ማውራት አለብን ብሎ አለው። እሺ አለና ቁጥሩን ተለዋውጠው፣ የትሁቴ ፍቅረኛ ስሙንም አስተዋወቀው። ካሌብም ካሌብ እባላለሁ፣ ያኛውም ተመስገን እባላለሁ አለና፣ ካሌብ አባቱን አገኝና አባዬ የኔን ኬዝ የሆነ የህግ ባለሙያ ነበርና እሱ እንዲይዝልኝ አድርጊያለሁ እቤት መቶ መነጋገር እንችላለን ብሎ ሲጠይቀው፣ ደስ ይለኛል ኔ ልጅ ከቶ ከዚች ከአውሬና ከመናጤ ከተላቀክልኝ የፈለጋችሁበት ቦታ ላይ ተገናኝታችሁ ማውራት ትችላላችሁ ብሎ ነገረው ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የትሁቴ ድራማ እንደቀጠለ ይገኛል። ትሁት ለአንዴና ለመጨረሻ ጊዜ ሀዘን ከፊቷ አባረረች። አባባ ደስታ በደስታ አደረጋት። እድሜ ዘላለም ሲያሰቃያትና መግቢያ መውጫ ሲያሳጣት የነበረውን ተመስገንን የዘላለም እስር ቤት አስገብቶ አፈር ደም እያስበላው ይገኛል። ስማ እኔ የካሌብ አባት ምን ያህል ከባድ እና አደገኛ እንደሆንኩኝ አልገባህም መሰለኝ። በአንዷና በመሳሳላት በሴቷ ልጄ በትሁቴ መጣህ ማለት እድሜ ዘላለምን የስቃይን ቋትህን አበዛዋለሁኝ። እንዴ እናንተ ቆይ ዝም ሲሏችሁ እንዴት እንዲህ በሰው ትጫወታላችሁ? እያለ አባባም ቲናና ይሄን የተረገመ ሰውዬ ፍጥጥ አድርጎ በነገር ማሽሞንሞን ጀምሯል ማለት ነው። አባባ እውነት ለመናገር ጥበብን የተላበሱ ትዕግስትን የተላበሱ ብዙ ነገር። አሁን ቲና እውነት ወደ ኋላ መለስ ማለት ከቻል ያላደረገችው ጉድ የለም። አሁንም ቢሆን በገዛ ሀብትና ንብረቱ ሙጭጭ ብላ የቀረች ጉደኛ እሱም ምንድን ነው፣ በቃ ሀብትና ንብረት ይችን ልጅ ከየት አላመጣችው። ያገባት ባላ ዜሮ አምስት ከየት አምጥቶ ይስጣት። ግድ የሰው ገንዘብ እንዲህ ይጣፍጣለኝ። ይሄ እንዴት የና አይነት አይነት ሰው እንደው በምድር ላይ አለ? ለነገሩ አለ ሚዲያ ላይ ስላልወጣ እንጂ ሁሉም ጋር እኮ ህመም አለ፣ ለነገሩ ማለት ነው። ካሌብ በመጨረሻ ከቲና መለያየቱን መረጠና፣ ቲና እባክሽ፣ እባክሽ፣ ቁጭ በይ፣ ና እናውራ ብሎ አላት። አይ ደክሞኛል፣ ራሴን አሞኛል ብላለችው። ቁጭ አለችና፣ እባክሽ ጊዜ አልወስደብሽም፣ ቁጭ በይ። ምን ሆነሽ ነው? ያመመሽን ጉዳይ ማወቅ እችላለሁ አላት። አይ ስለ እኔ ጉዳይ ማወቅ ሳይሆን የምትፈልገው ነገር ካለ መናገር ትችላለህ አለችው እንግዲያውስ እውነቱን ልንገርሽ እሺ ንገረኝ ፍች እፈልጋለሁ እውነትህን ነው ካሌብ ከእኔ ጋር መለያየት ትፈልጋለህ ወስነሃል አለችው ገና ድሮ እኮ ነው የወሰንኩት ቲና እኔናንቺ አብረን መኖር እንደማንችል እያወቅሽው ለምን እኔን ሰላሜን ትነሽኛለሽ በቃተኝ ተፋችኝ እያለ መለመን ጀመረ እንግዲያውስ ፍች ከፈለክ ቤትና ድርጅቱን በስሜ ካደረክልኝ በደስታ ፈርምልሃለሁ አለችው እሱም በጣም ተነድድና እንዴት ነው እያሰብሻለሽው ድርጅትና ቤቱ የኔ እንዳልሆነ ታውቂያለሽ ግን የምትፈልጊውን ገንዘብ ልስጥሽና ከህይወቴ ውጭልኝ እባክሽ እባክሽ እኔ እምልህ ከሌብ አንተ አሁን ልታገባት ያሰብካ ሴት ማናት ብላ ስትለው እሱ ምን ያደርግልሻል ንገረኝ እውነቴ ነው ምልህ እኔ ቻልኩትን ነገር ለማድረግ እሞክራለሁ አለችው ለላገባትና ያፈቀርኳትና የወደድኳት ትሁትን ብቻና ብቻ ነው ብሎ ሲላት፣ ከተቀመጠችበት ብድግ ቁጭ እያለች ተደናገጠች። ቆይ ምን ያስደነግጣል? ትሁት እኮ ትሁት፣ ትሁት የእኛ ቤት ሰራተኛ ይች ገረድ እያለች አለችው። አዎ የእኛ ቤት ሰራተኛ ትሁት። ወይኔ ቲና፣ ጭራሽ በትዳሬም ላይ እየተጫወታችሁብኝና ታሪክ እየሰራችሁብኝ ነው ያላችሁት አይደል? ተይ እንጂ ቲና ጥሩ ትዳርና ጥሩ ህይወት ያሽ ይመስል እንደዛ አትበይ ብሏላት በልቧ ቲና ነቃበይ ይቺ የአንዲት ቤት ገረድማ ያንችን መጫወቻ እቃ የሆነ ሰው በፍጹም ልትወስደው አትችልም እያለች ፎከረች እንግዲህ እሱ ምንድን ነው ቲና የምትፈልገው ካሌብን ትዳር ሳይሆን መጫወቻ እቃ እያደረገች የምትፈልገውን ገንዘብና ሀብት ለመውሰድ ብቻ ቆርጣ የተነሳች ሰው ናት ትሁቴ ሳሎኑን ስታጸዳዳ ዘወር በይልኝ እንጂ እየሰራሁ መሆኑን አይታወቅሽም? እንዲ ያለቻት ጭራሽ ከነ ቆሻሻ ጫማ ትሁት ያጸዳቸውን እየረጋገጠች ሶፋ ላይ ቆጫ አለች። ሳስበው ስነ ስርዓት የጎደለሽ ይመስለኛል፣ ወይም አይምሮሽ በትክክል ሊያስብ አይችልም። እንዴት እንደዚህ ታረጊያለሽ? ቲና ትልቅ ሰው አይደለሽ እንዴ? አሁን ያጸዳሁትን አሁን ረጋግጠሽ ማቆሸሽ ምን ይባላል? ስራሽ ነው ትሁት፣ ገረድ መሆንሽ እንረሳሽው እንዴ? ደሞ ሳልነግርሽ የሰማኒያ ባሌ ፍቅር እንደወደቀልሽ ና ፍቅር እንዳነጠፈው ነገረኝ አለቻት። እኔ ስለምታወሪው ነገር ማቀው ነገር የለም። እኔ ማቀው የዚህ የቤት ሰራተኛ መሆኔም ብቻ ና ብቻ ነው። አይደል እማላቅማል ሰማ መስሎሻል እንዴ? ካሌብ እኮ ፍችኝ፣ እኔ ትሁትና ፈቅራታለሁ ብሎ አራት ነጥብ መታ። ስሚ፣ እኔ አንገቴ ተበጥሶ ሞት እስካልነካይ ድረስ በህይወት እያለሁ አንቺ ካሌብን ልታገቢው አትችም። ልንገርሽ ትሁት፣ እኔ ካሌብ ጋር እንኳን ብለያይ ከአንቺ ጋር እንዲሆን በፍጹም አልፈልግም። ብዙ እቅድና መከራ ያበላሸሽብኝ አንቺ ነሽ። ሁሉም እንዲጠሉኝ ያደረግሽው አንቺ ነሽ፣ ብላ ወረደችባት። አይ እንግዲህ መስመርሽን አትለፊ አለችና ትሁቴ ቲናን አንስታ አፈረጠቻት ማለት ነው። ይገባታል። እዛ ሶፋ ላይ ድቅቅ ብላ ቁጭ ካለች በኋላ የምትገባበት ግራ ገባትና መቁለጭለጭ ጀመረች ማለት ነው። ከዛ ትሁቴም ወደ ስራዋ ሄደች። ምን አይነት ተንኮለኛና አሲዳም ናት ሁሌ ጭቅጭቅ፣ ሁሌ ነገር አይሰለቻትም እንዴ? እያለች ብቻዋን ማውራት ጀመረች። ክችን ገብታ እቃዋን እያጣጠበች ሳለ ካሌ መጣና ትሁት እንዴት ነሽ? አባዬሳ እንዴት ነው? እንደምታየው ሁሉም ሰላም ነው ዳኒና ኤዱ ገጠር ሄደው ሊጋቡ መሆናቸውን ሰማሁ። በጣም ደስ ብሎኛል። አዎ የተረጋጋ ሰው ስኬታማ ይሆናል። አይህ ዳኒ ማለት ለኤዱ በጣም ብዙ ዋጋና መስዋዕትነት ከፍሎላታል። እሷ ደግሞ የዳኒ ስራ ትዝብ አይላትም። ዛሬ ላይ ግን ሊጣመሩ መወሰናቸው ካንተ በላይ እኔ ደስተኛ ነኝ። ኤዱዬ በጣም በጣም መልካምና ጥሩ ሰው ናት። እሱም ቢሆን ያደረገው ነገር ልክ ባይሆንም ለፍቅርና ለኤደን ሲል ብቻና ብቻ ነው። እና እኔም ሰሞኑን የሆነ ደስ የሚል ነገር አስቢያለሁ። እሱ ደግሞ ጊዜው ስደርስ ነግርሻለሁ አላት። እንዴ ካሊፍ፣ ሆዴ ልታስቆርጠኝ ነው እንዴ? የተፈጠረውን ነገር ለምን አልነግረኝም? አለችው። አሁን አይደለም፣ በደንብ ሆድሽን ይቁረጥሽ አልና ሳቅ ብሎ ሲወጣ ትሁቴ የሆነ ነገር ሌላት እንደፈለገና የፍቅር ስታይል መሆኑን ገብቷት በሳቅ ሆ እያለች ስራዋን በደስታ መስራት ጀመረች። ይገርማል። ኤዱና ዳኒ አብረው ተኝተው እንግዲህ ሰርፕራይዝ ነው ያደረጋት። ይሄን ቀን ነበር በጉጉት ስጠብቅ የነበረው ዳኒ፣ አሁን ላይ ግን ማታ በተፈጠረው ነገር ምክንያቷን የነኝ እያልኩ እየተጨነኩ ነው። ቲና አሁንም ቢሆን ትሁቴና አባባን ለማጥፋት የምታደርገው ነገር በጣም ይዘገንናል። እውነት በስህተት አንተ ከሷ ገርባይህ የምወስነው ውሳኔ ከባድ ነው አለችው ከዛ አታስቢ ኤዱዬ፣ መቼም ቢሆን መቼም እኔ ከእሷ ጋር አብሬ ህይወትን ልቀጥል አልችልም። አሁን እኮ ያለሁት ከአንቺ ጋር ነው። እንዴት ከሰይጣን ጋር ይኖራል ብለሽ ታስቢያለሽ? በቃ እስካሁን ያለፍኩበት መንገድ ለአንቺ ብዬ እንደሆነ ተረጅኝ፣ ብሎ አላት። እሺ እንግዲያውስ እንደዛ ከሆነ እስከ መቼውም ድረስ በደስታ እንድትኖሪ እፈልጋለሁኝ ብሎ አላት ማለት ነው። ከዛ ቃል ገባላት። በቃ ካሁን በኋላ እኔና አንቺ ቤተሰቦቼ ጋር ገጠር ሄደን ድል ባለ ሰርግ ለማግባት ወሰኛለሁ ብሎ ሲላት ኤዱዬ እተኛችበት በደስታ ቀወጠችው። የምትሆነው ግራ ገባትና እቅፍ አድርጋ ሁለቴ ሳመችው። አይ ሴቶች፣ በቃ ይህን ያክል በወንድ መፈቀርና መወደድ ያስደስታል እንዴ ዳኒ አንተ እኮ እንደ ሌላው ሰው አይደለም። ብዙ መከራና መስዋዕትነትን አልፈናል። ዛሬ ላይ አንድ ላይ ለመሆን ያበቃን ጌታ፣ በጣም ደስ ብሎኛል ብላ አለችው። ኤዱዬም የዘላለም ደስታዋን እያጣጣመች ከዳኒ ጋር ቆይታዋን አደረገች እና እጅ ለእጅ ተያይዘው ወደ ሳሎን መጡና አባዬ እኔና ኤዱ እያለ ሲያወራ ቲናም ተቀምጣ ነበርና ዳኒ እጭ የሰለቼ ነገር ቢኖር አስራ አስር ጊዜ እኔና ኤዱ የምትለው ነገር ምንድን ነው? አውቀናል። አንተና ኤዱ ልትጋቡ ነው እና ታዲያ ምን ይጠብስ ምን ልኮን ነው ብላለችው። አይ፣ አረ ምንም፣ ተረጋጊ እንጂ ቲና፣ እኔ እኳ እንችን አለዋራሁም፣ ያወራሁት አባዬ ነው አይደለ? ምን አናደደሽ ብሎ አላት። እጭ ሁልጊዜ አንድ አይነት ወሬ እንዴት ያስጠላል! አለች ና ከዛ ቦታ ላይ ተነስታ እየተመናቀረች ወደ ምኝታ ክፍል ገባች። እሺ፣ አንተና ኤዱ ምን ብሎ አባባ ጠየቀ። ኤዱ ብድግ አለችና አባዬ እኔና ኤዱ ወደ ገጠር ሄደን ልንግጋባና አብረን ለመሆን ወስነናል ብሎ ሲለው አባባ ደነገጠና እዊ እንዴት በጣም ደስ ይላል። በቃ እናንተ ሰርጉን ተኛ ተለይታችሁ ጥላችሁን ለመብላት ነው እንዴ ገጠር የምትሄዱት? ብሎ ሲል ያ አባዬ ቤተሰብ ያለው እዛ ስለሆነ ከቤተሰቦች ጋር ሁሉንም ለማሳለፍ ስለፈለግኩኝ ነው ብሎ አለ። አባባ ኤዱንና ዳኒን መርቆ ከዛ ከቤት ሸኛቸው ማለት ነው። እነሱም የአባባ ምርቃት ተቀብለው ጉዟቸውን አደረጉ። ቲና በድጋሜ ዳኒን አብረን እንሆን እያለች ስትለምነው፣ እሱ ደግሞ በፍጹም ከአንቺ ጋር በቃኝ ብሎ አሰናበታት። ውድ የሌላ ቤተሰቦች ቻናሉ ላይ ሰብስክራይብ አድርጉ። ሰላም አሌይኩም ወረህመቱላሂ ወበረካቱ